ጠቅላይ ሚኒስትር ዐቢይ የትግራይ ጊዜያዊ አስተዳደር ለቀጣይ አንድ ዓመት እንደሚቀጥል ተናገሩ። ጠቅላይ ሚኒስትር ዐቢይ አህመድ የሁለት ዓመት የቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥል ተናገሩ። ጠቅላይ ሚኒስትር ዐቢይ ሐሙስ መጋቢት 11 2017 በፓርላማ ተገኝተው ለቀረበላቸው ጥያቄ ምላሽ ሲሰጡ ጊዜያዊ አስተዳደሩ የተሰጠው የሁለት ዓመት ጊዜ መጠናቀቁን ገልጸዋል። የቆይታ ጊዜው የተጠናቀቀውን ጊዜያዊ አስተዳደር ለማስቀጠል አስፈላጊ የሕግ ማሻሻያዎች እንደሚከናወኑም አስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳድር አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደ እና ጄኔራል ጻድቃን ገብረትንሳይ ጋር ምክክር መደረጉን ገልጸዋል። ዐቢይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው፣ በዚህ መሠረት አስፈላጊው የሕግ ማሻሻያ ተደርጎ ለሚቀጥለው አንድ ዓመት ይቀጥላል ብለዋል። በተደረገው ንግግር መሠረት ለሚቀጥለው አንድ ዓመት መጠነኛ የሕግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል የሚል እምነት ነው ያለው በእኛ በኩል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሠራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የሁለት ዓመት ጊዜ አብቅቷል። ተጨማሪ የሕግ ማሻሻያ የሚያስፈልገው ጉዳይ አለ። የሕግ ማሻሻያው ተገምግሞ እና መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀት እና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል። ብለዋል ጠቅላይ ሚኒስትር አብይ በዚህ ንግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉ ሲሆን በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ ተናግረዋል። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን እየገለጹ ሲሆን አብይ ይህንን ፍርሃት አጣጥለዋል። የትግራይ እና መላው የኢትዮጵያ ህዝብ ሰላም ወዳድ ነው ያሉት ጠቅላይ ሚኒስትር አብይ በትግራይ ጦርነት ይፈጠራል ብለው እንደማያምኑ ገልጸዋል። ትግራይ ለሁለት ዓመታት የዘለቀው የእርስ በርስ ጦርነት ያበቃው በ2015 ጥቅምት ወር መጨረሻ ላይ ሁለቱ ዋና ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራላዊ መንግሥት እና ሕዝባዊ ወያና ሓርነት ትግራይ ሕውሃት የሰላም ስምምነት መፈራረማቸውን ተከትሎ ነበር። ይህንም ተከትሎ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሀት ውስጥ ባሉ ከፍተኛ አመራሮች እና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ ተከስቷል። ጊዜያዊ አስተዳደሩ አንዳንድ የሕውሃት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱም ወገኖች አንዳቸው ሌላኛቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይካሰሳሉ። ኢትዮጵያ ለቀይ ባሕር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር ዐቢይ ተናገሩ። ጠቅላይ ሚኒስትር ዐቢይ ሐሙስ መጋቢት 11 2017 ከፓርላማ አባላት ለቀረቡላቸው ጥያቄዎች መልስ ሲሰጡ ኢትዮጵያ ለቀይ ባሕር ስትል ኤርትራን የመውጋት ፍላጎት የላትም ብለዋል። ባለፈው ዓመት ጥቅምት ወር ላይ ጠቅላይ ሚኒስትር ዐቢይ አሕመድ ለኢትዮጵያ የባሕር በር ማግኘት የህልውና ጉዳይ ነው ሲሉ ከተናገሩ በኋላ በሁለቱ አገራት መካከል ውጥረት ሰፍኖ ቆይቷል። ጠቅላይ ሚኒስትር ዐቢይ በዛሬው የፓርላማው ውሏቸው ኢትዮጵያ ያላት ፍላጎት እነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ ህዝቦች በሚጠቀሙበት መርህ በገበያ መርህን ወያይ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራ ህዝብ የሚያስፈልገው ልማት ነው ያሉት ጠቅላይ ሚኒስትሩ ተባብረን መልማት እና መስራት እንጂ አንዱ አንዱን መውጋት የኛ ፍላጎት አይደለም ሲሉ ተናግረዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ አምስት ሺህ የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰዋል። በቀይ ባህር እና በአባይ ጉዳይ የመንግስት አቋም ምን እንደሚመስል በጎረቤት አገራት ዘንድ ግልጽ ነበር ሲሉም አክለዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ ሲሉ የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያም ሆነ ለኤርትራ ህዝብ ማረጋገጥ የምፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ባለፈው ዓመት ኢትዮጵያ ከራስ ገዛው ሶማሊላንድ ጋር የባህር በር ሊያስገኝላት የሚችል የመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ ገብታ ቆይታለች። ኢትዮጵያ እና ሶማሊላንድ የተፈራረሙት ስምምነት ለ50 ዓመት የሚዘልቅ ሊዝ መሆኑ በወቅቱ የተገለጸ ሲሆን ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑም ተነግሮ ነበር። ይህንን ስምምነት ተከትሎ ውጥረት ውስጥ የቆዩት ኢትዮጵያ እና ሶማሊያ በቱርክ መንግስት አሸማጋይነት ዕርቅ አውርደዋል። ጠቅላይ ሚኒስትር አብይ ከ120 ሚሊዮን በላይ ሕዝብ ያላት አገር የባህር በር ያስፈልጋታል ሲሉ ዛሬም በድጋሚ ተናግረዋል። የኤርትራ ሕዝብ ልማት የሚፈልግ ሕዝብ ነው ያሉት ጠቅላይ ሚኒስትር ዐቢይ ኢትዮጵያ ላይ ማንም አገር ወረራ ሊፈጽም እና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብን ሲሉ ተደምጠዋል። በቂ ዝግጅት ስላለን ማንም አያስቆመንም ያሉት ጠቅላይ ሚኒስትሩ ዝግጅት የምናደርገው ጦርነት ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄን ማንሳት ኖርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ለሕዝብ ተወካዮች ምክር ቤት አብራርተዋል። ኢትዮጵያ ከጎረቤት አገራት ጋር በእርሳቸው የስልጣን ዘመን ተታኩሳ እንደማታውቅ የተናገሩት ጠቅላይ ሚኒስትሩ ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም ትንኮሳ ካለምላሹ የከፋ ስለሚሆን ብለዋል። ጠቅላይ ሚኒስትሩ አክለውም በኢትዮጵያ ወገን ትንኮሳ እንደማይኖር አረጋግጠዋል። የቀይ ባሕር ጉዳይ ለኢትዮጵያ ህልውና ነው ሲሉ በድጋሚ የተናገሩት ዐቢይ መለወጥ እና ማደግ የሚፈልግ ህዝብ ጫፍጫፉ ተሰምሮለት እስር ቤት ሊቀመጥ አይችልም ብለዋል። ጠቅላይ ሚኒስትር ዐቢይ በዛሬው የፓርላማ ውሏቸው ይህንን የኢትዮጵያ የባሕር በር ጥያቄ የሚገነዘቡ የዓለም አቀፍ ኃይሎች እንዲያደራድሩ ጠይቀዋል። ይህም ማንም ሰላም ወዳድነኝ የሚል መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስብል መፍትሄ እንዲፈጠር ሲሉ ጥሪ አቅርበዋል። ኢትዮጵያ 95 በመቶ የሚሆነውን የወጪ ገቢ ምርቶቿን የምታንቀሳቅሰው 31 ኪሎ ሜትር በተዘረጋው የጅቡቲ ወደብ ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ጥቅምት ወር ላይ በህዝብ ተወካዮች ምክር ቤት ቀርበው ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ሲሉ ተናግረው ነበር። ኢትዮጵያ በአንድ ወቅት በምጽዋና እና አሰብ ላይ የባህር ኃይል ባለቤት ነበረች። ይሁን እንጂ ኤርትራ በ1993 ነፃ አገር መሆኗን ተከትሎ ወደብና የባሕር የባህር ጠረፍ አልባ ሆናለች። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች መሆኗን ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው ተናግረዋል። በኢትዮጵያ በዚህ ዓመት 8.4 በመቶ ዕድገት ለማስመዝገብ የተያዘውን እቅድ ለማሳካት ከፍተኛ ጥረት እየተደረገ መሆኑን ገልጸዋል። ባለፉት 8 ወራት የተገኘውን የኢኮኖሚ እቅድ አፈጻጸም በቀጣይ አራት ወራት አጠናክሮ ማስቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻልም ነው የተናገሩት። ጠቅላይ ሚኒስትር ዐቢይ በማብራሪያቸው ባለፉት ስምንት ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግቧል ብለዋል። ባለፈው ዓመት ኢትዮጵያ ስምንት ነጥብ አንድ እድገት መስመዝገቧን ያስታወሱት ዐቢይ በዚህ ዓመት እድገቱን ስምንት ነጥብ አራት ለማድረስ ታቅዶ እየተሰራ መሆኑን ገልጸዋል። ባለፉት ስምንት ወራት ያሉትን የኢኮኖሚ አፈጻጸሞች ያነሱት ጠቅላይ ሚኒስትሩ በእያንዳንዱ አመላካች በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል ብለዋል። በቀጣይ የበጀት ዓመቱ ቀሪ ወራት ይህንን ስኬት ማጠናከር ከተቻለ ኢትዮጵያ በተያዘው በጀት ዓመት ከ ስምንት ነጥብ አራት በመቶ በላይ የኢኮኖሚ እድገት ታስመዘግባለች ሲሉም አክለዋል። ጠቅላይ ሚኒስትሩ ሰው ሰራሽ እና የተፈጥሮ ችግሮች ቢያጋጥሙም ባለፈው ዓመት ኢትዮጵያ ስምንት ነጥብ አንድ በመቶ የኢኮኖሚ እድገት አስመዝግባለች ብለዋል። በመኸር ወቅት እርሻ ብቻ አራት ነጥብ ሁለት ሄክታር መሬት በስንዴ ተሸፍኗል ያሉት ጠቅላይ ሚኒስትሩ በድምሩ በዚህ ዓመት ከሰባት ነጥብ ሰባት ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል መሸፈኑን ከዚህም ከሦስት መቶ ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ተናግረዋል። ኢትዮጵያ በአሁኑ ወቅት ያላት የውጭ ምንዛሬ ክምችት ባለፉት 100 ዓመታት ይዛ የማታውቀውን ያህል እንደሆነ ጠቅላይ ሚኒስትር አብይ ለሕዝብ ተወካዮች ምክር ቤት አብራርተዋል። ጠቅላይ ሚኒስትሩ መንግስት ከተገበረው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በተደረገ የዕዳ ሽግሽግ ድርድር 3.5 ቢሊዮን ዶላር ማዳን መቻሉን ገልጸዋል። ኢትዮጵያ ከዚህ ቀደም በወሰደችው ኮሜርሻል ብድር ምክንያት ሰፊ ዕዳ እንደነበረባት አስታውሰዋል። ይህ ብድር የተወሰደው ተጀምረው ለማይጨረሱ ፕሮጀክቶች እና ገንዘቡ በቅጡ ሀገር ውስጥ መግባቱ ባልታወቀበት ሁኔታ እንደሆነ አስረድተዋል። ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል ብለዋል። ጠቅላይ ሚኒስትሩ አንዱ የአገሪቱ ስብራት ያላት የውጭ ምንዛሬ ክምችት ውስን መሆኑ እንደሆነ አንስተዋል። አሁን ላይ ግን ኢትዮጵያ ከ6 ዓመታት በፊት በ2011 ከነበራት የውጭ ምንዛሬ ትፍ ክምችት እንዳላት ገልጸዋል። የውጭ ምንዛሬ ክምችቱ ከ2011 እጥፍ ብቻ መሆኑ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ክምችት ይዛ አታውቅም ሲሉ ለምክር ቤት አባላት ተናግረዋል። ይህ ክምችት የማይጠበቁ ጉዳዮች ሲያጋጥሙ ለተወሰኑ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሬ የሚያስገኝ መሆኑን ያነሱት ዐቢይ ለሀገሪቱ ኢኮኖሚ ትልቅ እምርታና ፎይታ መሆኑን በመጥቀስ ውጤቱን አሞካሽተዋል። ይሁን እንጂ ጠቅላይ ሚኒስትሩ ምክር ቤቱ ዝርዝሩን ከሚመለከታቸው አካላት ጋር እንዲነጋገር በመጠቆም ኢትዮጵያ አሁን ያላት የውጭ ምንዛሬ ክምችት ምን ያህል ጊዜ የሚያቆያት እንደሆነ ከመናገር ተቆጥበዋል። ታላቁ የኢትዮጵያ ህዳሴ ግድብ በሚቀጥለው ዓመት መጀመሪያ እንደሚመረቅ ጠቅላይ ሚኒስትር ዐቢይ አህመድ አስታወቁ። ጠቅላይ ሚኒስትር ዐቢይ ዛሬ በምክር ቤት ከተነሱላቸው ጥያቄዎች አንዱ የህዳሴ ግድብን የተመለከተው ይገኝበታል። መሐመድ አህመድ የተባሉ የምክር ቤት አባል የህዳሴ ግድብ ትውልድ ተሻጋሪ እና ብሔራዊ መግባባትን የሚያጠናክር ፕሮጀክት እንደሆነ ገልጸዋል። የምክር ቤት አባሉ የህዳሴ ግድብ ግንባታ ሙሉ በሙሉ አጠናቀን ሪቫን ለመቁረጥ ምን ያህል ርቀት ይቀረናል ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ለዚህ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር ዐቢይ የህዳሴ ግድብ ግንባታ ብዙ ዋጋ የተከፈለበት እና አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት እንደሆነ ተናግረዋል። ዐቢይ ለህዳሴ ግድብ የሚውሉ ግብአቶች ከሁለት ወር ተኩል ያላነሰ ጊዜ ከጅቡቲ እስከ ህዳሴ አጅበን እየወሰድን ነው የሠራ ነው ሲሉ ለግድቡ ግንባታ የሚውሉ እቃዎችን ማድረስ በጣም አስቸጋሪ እንደነበር አስረድተዋል። ዐቢይ ቢበዛ በሚቀጥሉት ስድስት ወራት በጋራ ሪቫን እንቆርጣለን በማለት ብዙ መከራ የታየበት ሲሉ የገለጹት የህዳሴ ግድብ መቼ እንደሚመረቅ አስታውቀዋል። መንግስት ግድቡን ለማስመረቅ ስድስት ወራት የሚወስደው ምርቃቱ ዝግጅት ስለሚፈልግ እና አካባቢው ሞቃታማ ስለሆነ የክረምቱ ዝናብ ስለሚፈለግ ብቻ እንደሆነ ገልጸዋል። ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል ሲሉ ለምክር ቤት አባላቱ ተናግረዋል።